ሰላም፣ ሰላም ጤና ይስጥልኝ። ወደ ማልሻቱ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኔዓለም። ሁላችሁም በያላችሁበት በሰላማችሁ ብዝት ይበልልኝ። ያው ሱቅ ስለሆንኩኝ ስራ ቦታ ስለሆንኩኝ ትንሽ ጫጫታ ሊኖር ይችላል። የእኔ ድምጽ ደግሞ በባህሪው የወረደ ነው እንኳን ጫጫታ ተጨምሮበትና ድምፅን ላውድ አርጋችሁ ብዝት ተጨምራችሁ ነው መስማት እና ውድ ቤተሰቦቼ ለምን መሰላችሁ በዚህ ፍጥነት ማለት ጫጫታውን እንኳን መታገስ ሲያቃተኝ አብርሽ የለቀቀውን ቪዲዮ አይቼ ነውና አብርሽና ብርሃን የሰሩት ቪዲዮ ማለት ነው እሙ ወደ ጎጃም ሄደችው ልታገባ ነው ሌላ ወንድ ነው መሳ የሄደችው የሚል ነገር አየሁ አመሰግናለሁ ለመልካም ምኞትሽ አመሰግናለሁ ብርሃን ለመልካም ምኞቶች አመሰግናለሁ። ቢሆን ደስ ይለኝ ነበረ። ለአገቧ ቢሆን ኖሮ የሄድኩት በጣም ደስ ይለኝ ነበረ። እውነት ደስ ይለኝ ነበረ። ወይም ደግሞ ከወንድ ጋር እሷ እንዳለችው ቢሆን ኖሮ የሄድኩኝ ማለት ነው። ጥሩ ምኞት ነው። ለማንኛውም ብርሃን ሰው በሰዓት ሳየው በጣም ነው የተዝናናሁት። ስቅ ያለው በጣም ደግሞ ማሳዘንሽ ይህን ያህል ታውረሻል እንዴ? በፍቅር ማለት እንዴ? ሰው በውሸት ዝም ብለሽ የራስሽ ለማድረግ ትሞክሪያለሽ እንዴ? ኮመንታተሮች፣ ተመልካቾቻችን እግዚአብሔርን ከልብ ነው ማመሰግናችሁ። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ስለተረዳችሁ እሷ ውሸት እንደሆነ እኔ እንደማላዳርገው ስለተማመናችሁኝ በጣም አድርጌ አመሰግናችኋለሁ። እውነት ማለት ነው። እግዚአብሔር ያክብርልኝ ያከበራችሁኝ። አብዛኛው ሁሉንም ኮመንት አንብቤው አለው። ሁሉም እሙ እንደዚህ አታደርግም፣ እሷ ውሸቷን ነው እቺ ልትወስድህ ያሰበች ነው። እና ናም ምና ብቻ እኔ እንደማላደርገው እሷ ውሸቷን እንደሆነ ገብቷችኋል፣ አውቃችሁታል። ለአንቺ ምላሽ ባስት ደስ ይለይ ነበረ፣ ግን ይሄን ምላሽ ይየመጣው ለውድ ቤት ስል ለሰብስክራይቦቼ ለሰብስክራይበሮቼ ለውድ ቤተሰቦቻችን እና ለአብርሃም ስሙ፣ እኔ ያመመኝ እኔ በጣም ውስጤን እንትን ያሳረረኝ ነገር የብርሃን አይደለም። ምክንያቱም ብርሃን እኔና አብርሽን አልያይታ አብርሽን የራሷ ማድረግ ትፈልጋለች። ይሄ ድሮ ምኞታ ነው። እኔንም ማግታል። ታስደፍረኝ ነበር አይደል? እንደ እሷ አይደለም ጎጃም ሄጄላት ይቅርና እዛ እያለሁም እኮ ብዙ ነገር እያደረገች ነበረ። ስለዚህ እኔ እዚህ ስመጣላት በምትችለው መጠን እሱን ለራሷ ለማድረግ እንደምትሞክር አውቃለሁ። ግን ደግሞ አብርሽ የሚፈልገውን እሱ ያውቃል፣ በሚፈልገው ይሆናል። እንግዲህ እኔም መርጦ ነው አደላ ይመጣው ። መጀመሪያም የእሷ ፍቅር አይደለም እሷ ጋር ፍቅረኛ አልነበርንም እያለ ነበረ። ውሸቷ እንደነበረም አረጋግጠናል ስለዚህ አብርሽ እሷን ታገኛታለህ ብዬም በፍጹም በፍጹም አላሰብኩትም ነበረ። የመጀመሪያው ውድቀትህ አብርሽ ለምን እሷን አገኘሀት? መጀመሪያ ለምን አገኘሀት? እንደዛ ያደረገችትን ሴት በፍቅር መሀል ገብታ አስታሰቃየህ የነበረችውን ሴት ለምን ለማግኘት ፈለግ? ሁለተኛ ነገር ደግሞ ለምን አመልካት? እንዴት ታምናታለህ እንዴት ከኔ እሷን አመንክ? ማለት እኔ በውስጥ አውርተናል ተመልካቾችም እንዲሰሙ ስለፈለኩ ነው እንጂ በውስጥ እኔ እናንተ አውርተናል። ችግር የለውም፣ ግን እንዴት ትጠራጠራለህ? እሙ እንደዚህ ታደርጋለች ብለህ እንዴት ትጠራጠራለህ? ደግሞ ሲቀጥል እንዴት እንደመጣው እንኳን ታውቃለህ አይደል? ቻው ብያ በሄድም እንኳን እንዴት እንደመጣው ታውቃለህ። እንዴት ትጠራጠራለህ? እንኳን በጀርባ ፎቶ ፎቶ ሺት አድርጋ አንስታ ይቅር እና እንኳን በፎቶ በጀርባ አንስታ ይቅርና በፊት ለፊት እንኳን ብታይ ቅንብር ነው ብለህ ማሰብ ነበረብኝ። ፊትን እንኳን ብታየው ማለት ነው እ በጀርባ ነው አንስቼ አንስታ ያሳየች አይደል? በዚህ ልክ ነው የምንተማመን እናንተ በዚህ ልክ ነው የምታምነው። እና በጣም ይገርማል አብርሽ፣ እውነት ነው። ነገር አዝኛለሁ በጣም። በሱ አላዘንኩ። ምክንያቱም የሰይጣን ስራ እንደምሰራ ቃለ በደንብ አድርጌ አለ። አዲስ አይደለችም እሷ። የሰይጣን ስራ ነው የምሰራው። ብዙ ነገር ሄዳለች፣ ብዙ መንገድ ሄዳለች። ሰው ከዚህ በላይም እንደማትሄድ ምንም ማረጋገጫ የለኝም። ከዚህ በላይ እንደምትሄድ ነው እንደውም ኤክስፔክት ማድረገው ማለት ነው። ምክንያቱም ልጅቱ ምን ድረስ እንደምታስብ ስለማላውቅ ነው። እኔ ጥሩ ሰው ናት ብዬ ልረዳት ሞክሬ ነበረ፣ ልረዳት ሞክሬ ነበረ፣ እንዳልሆነች ሳቅ፣ ግን አውቶማቲካሊ ትጫታለሁ። እና አብርሽ ከእሷ አንተ ነው ያሳዘንከኝ በጣም ልቤን ያሳዘንከው አንተ ነህ። አውርተና አልኩ ከሆነ ሰዓት በኋላ እንደምመጣ ቤተሰብን ስራ ላግዝ ነው ምናምን ብዬ ነው በውስጥ አውርተናል። አለ አይደለም? ለቤተሰቦችም ደግሞ በትንሹም ለመግለጽ ሞክሪያለሁ በባለፈው ቪዲዮ ላይ ማለት ነው። ስለዚህ ገና ላት መጣት ትችላለች በሚል ስጋቻ ብቻ ያማች። ያሳፍራል። እውነት ያሳፍራል። በጣም ነው የሚያሳፍረው። አፈቅሻለሁ ብቻለሁ ለዘላለም አብረሽ መሆን ፈልጋለሁ ከሚል ሰው እንዲህ አይነት ነገር ባንድ ለዛው በጠላት በጠላት አምኖ በአንድ ቀን ቪዲዮ ሰውን እንትን ማለት እምነት ማጉደል በጣም ነው የሚያሳመው። በጣም እኔ እኔ ደግሞ በቃ ነገሮች እና አፈጣጥኝ ቶሎ ለመምጣት እያሰብኩ ነበረ። እኔ እንደው ይሄንን በጭራሽ እንደዚህ አይነት ነገር ጭራሽ ታገኘ ፈለብኝ። እንዴኔ ለራሴ መቼ ነው የምሄደው፣ ይዚ ስራ መቼ ነው ጋር የሆነው ምናምን ይያል፣ መቼ ነው የምሄድ እያልኩ ለራሴ አስባለሁ። አንተ ጭራሽ መጨነቂ ሁሉ ውሸት ነበረ። ለአንተ ማሰቤም ለአንተ መጨነቂያ ምንም ቫልዩ ለስ ነበር ማለት ነው። ያው መሄዴ ጥፋት ባይሆንም አው ልክ ነው፣ ምናልባት መሄድ መምጣት ላይ ይኖርብኝ ይችላል። ግን ካንተና ከቤተሰቦች አንተ ትረዳኛለህ ቤተሰቦቼ ቤተሰቦቼን ከማስረዳት ትረዳኛለህ ብዬ ስራ ነበረ ደግሞ ተረዳተናል አንተም ተረድተኛል እኔም ተረድቼ ነው ያወራ የነበራ እና እንዴት ጠላታችንን ታምናት አለ በጣም ነው የሚያሳዝነው ከፍቶኛል በጣም ለማንኛውም መጀመሪያ ለምን እንዴት አገኘሃት ሲቀጥል እንዴት አመንካት ከኔ እና ከሷ ማንን ነው ምታምነው? ከዚህ በኋላ ያለው ሀሳብስ ሀሳብስ ምንድነው? ከኔ ጋር ያለው ነገር ይህንን ለውድ ቤተሰቦች እንድታሳውቅ እፈልጋለሁ። ከዚህም ቀጥሎ ቪዲዮ ሰርተ ለቤተሰቦቻችን እንድታሳውቃቸው እፈልጋለሁ። እሺ እንዴ? የሰው ልጅ እንዴት ነው የምታስቡት? አንቺ የምታደርጊውን ነገር ሰውን እንዴት ነው ፈጣሪ ምን አይነት ሰው ብትሆኝ ነው አንቺ የምታደርጊውን ነገር ለምን በሰው ታደርጊያለሽ? እንዴ አስሻ እንደዛ ያደለው ምን ነኝ? አንቺ ብርሃን ነሽ፣ ሌላ ነን፣ የተለያየን ሰው ነን። ሰው የሰው ልጅ የሚያደርገው ስለት ትናትናኝ ምና አንቺ ማነሽ? እንዴ እኔ እንኳን አላልኩም እንደዛ። አንቺ እንኳን ያን ሁሉ ፕሮሰስ ሂደሻ ነው ሁሉ ነገር ለማድረግ ሞክረች ሞክረሽ ሴት አትመናል አላልኩትም። አይደብርሽም እንዴ ያለ ምንም ማስረጃ ነው አግብቻለሁ ውይ ወይ ባገባ ደስ ሲል ነበር ይሄናት እጭ ደግሞ ላንቺ ለምን ብዬ እውነት እንደዛ ከሆነ ለምን ዋሻለሁ ምን ምን ይቀራል ብዬ ነው እንደዛ የማደርገው እስኪ ንገሪኝ እስቲ ምን ይቀራል ብዬ ነው ምን እንዳይፈጠር ብዬ ነው መጥቼ ማጠሩ ማጣው ካልሆነ እኮ አይሆንም ብሎ ማቋረጥ ይቻላል። ምን እሺ፣ እሱን አታልዬ መጣሁሽ እንዳንቺ አስተሳሰብ እንጂ የውሸት ሽንትን ማለት ነው። እሱን አታልዬ መጣውና ዚያ ያገቡ ከዛ በኋላስ ምንድነው፣ ምን ለምን፣ ምንድነው የማገኘው ነገር? እሱ እንደብቄ አግብቼ ምን እንደሆነ የማደርገው ነገር፣ እስቲ ንገሪ፣ ነው ወጭ ማንቺ እንደምታጭበረብሩ ሌላም ሰው የሚያጭበረብር መሰለሽ? አልተዋወቅንም ማለት ነው። ለማንኛውም ከዚህ በላይ መስመር ባታልፊ ደስ ይለኛል። ከዚህ በላይ መስመርሽን ሽን ካለፍሽ ግን እኔ ነኝ የማውቀው። ማረክሽ እንዳንቺ በየእንትኑ እየሄድኩኝ እንትን አላል ልክሽ ነው ልክሽን ወቂሽ። ውድ ቤተሰቦች ስለምታበረታቱኝ ከልብ አመሰግናለሁ። አንዳንዴ ሰዎች ሲከበሩ አይወድላቸውም። በጣም ወራዶች ናቸውና አክብሪያት ነበር። እንደ ሴት ተረድቻት ነበር። የእውነት የተጎዳች መስሎኝ ምናምን ልረዳት ላግዛት ሞክሬ ነበረ። ጭራቅ እንደሆነች ሳቅ ግን ርቂያታለሁ። ለምን ራቅሽኝ? ለምን እውነቱ ታወቀ። ሌላ ነገር እፈጥራለሁ ካልሽ ደግሞ አንቺ ከፈጠርሽ በላይ እኔም ልፈጥር ስለምችል ራስሽን ጠብቅ። ይቺ ናት። ለማንኛውም ወደ ቤተሰቦቼ ከጮኩባችሁ በጣም ይቅርታ። በጣም ነርበስ ታደርጋለች ልብቷ፣ ስራዋ ከባድ ነው። በቃ የምትመጣበት ነገር አይታወቅምና። አብርሽ፣ አብርሽ በጣም ነው ያናደድክም። በጣም ከሷ በላይ ያናደደኝ አብርሽ ነው። አንድ ከዚህ በኋላ ማለት ነው በእናንተ ፊት የምነግራችሁ ነገር፣ ሁለተኛ የጥርጣሬ መንፈስ ወይም የጥርጣሬ ወሬ እንኳን ብሰማ ከሱ አፍ በቀኝ እዚህ ጋር ያበቃል። ስልክ እንኳን እንድትደውልልኝ አልፈልግም፣ አይደለም ሌላ ነገር ማለት ነው። ይቅርታ የምትለኝ ከሆነ እኔን የምታምናኝ ከሆነ ይቅርታ ብለህ ጠይቀኝ። በውስጥ ያወራነውን አይደለም፣ በቪዲዮ ቤተሰቦችን ማወቅ ስላለባቸው ማለት ነው። እሺ፣ ከኔ ጋር በሰላም እያወራን እዚህ ሌላ እንድታወሩ አልፈልግም። ገባ? ከዛ ውጭ እኔም የራሴን ህይወት መጀመር ስለምፈልግ ማለት ነው። እኔ አንተ አለህ ብዬ ምናምን እዚህ ህይወት እየተበንትን እያልኩ ሌላ እንትን ይፈጠር አልፈለግም። በቃ ወይም አቆም አለብን ወይም በሰላም ተማምነን መቀጠል አለብን አይደል? ውድ ቤተሰቦች፣ ልክ ነኝ አይደል? ካጠፈው ይቅርታ። ይቅርታ ያልኩት እናንተን ነው። ውድ የፈንድሻቱ ቤተሰቦች ይህን ቪዲዮ ሼር እያደረጋችሁ ላይክ፣ ሼር፣ ሰብስክራይብ እና ኮመንት እያደረጋችሁ አበረታትኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በያላችሁ በሰላማችሁ ብዝት ይበልልኝ። እግዚአብሔር ከእናንተ ጋር ይሁን፣ በውጭም በሀገር ውስጥ ነው ያላችሁ ቤተሰቦቼ፣ መብራት ከጎናችሁ ሆነ። ሀገራችንን ሰላም ያደርግልን። ሱቅ ስለሆንኩኝ ነው እንግዲህ አንዴ ወደዚህ አንዴ ወደዚህ እያልኩ ማወራው ና በጣም ይቅርታ። ሰላማችሁ ብዙ ይበልልኝ። ጉዳችኋለሁ። ቻው